ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት አመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸል። ሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። እስራኤል ማመናቃታት ኔታናሁ ፀጉራቸውን ነጭተዋል። ሞሳድ ለጥቂት በተዘናጋበት ጉድ ሆነ። የቴህራን ባለስቲክ ሚሳይሎች ቴልአቪቭን እያሸብሯት ነው። የእስራኤል አይረንደውም የኢራንን ሚሳይል መቋቋም ተስኖት እጅ ሰጥቷል። እስራኤል የምትተማመንባቸው አሜሪካ ሰራሽ አይረንዶም ሚሳይል መከላከያዎች ከኢራን ሚሳይል ፊት እንደ ቄጠማ ሆኑ። የኢራንን ሚሳይሎች መቋቋም አቅቷቸው የሳትራት ሲሆኑ ታዩ። በዩክሬኑ ጦርነት የፑቲን ክንድ ሁነው ልምድ የቀሰሙት የኢራን ሚሳይሎች የፋርሶችን ልብ ቅቤ ያጠጣጸፋ እስራኤል ጀርባ ላይ አዘነቡ። ቴራን የሚሳይል መንጋ ቴላቪቭን ሲወር እኛ ብዙ የተወራላቸው አይረንዶም የሚሳይል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆነም። ይህ እንዴት ሊሆን ይችላል የመላ እስራኤላውያን ጥያቄ ሆኗል። የአየር ላይ ትንቅንቁ አይሏል። ፋርስና ጽዮናዊቱ ሀገር በሚሳኤል እየተቧቀሱ ነው። ሦስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርቧል። ትራምፕ በጥቃቱ እጄ የለበትም ብለው እንደ ጲላጦስ እጃቸውን ቢታጠቡ፣ ኢራን ግን ከእስራኤል ጥቃት ጀርባ ዋሽንግተን እንዳለች በድፍረት እየተናገረች ነው። ፑቲን ኢራንን መተንኮስ አያዋጣም ብለዋል። ሀገራት ካሁኑ አሰላለፋቸውን እየለዩ ነው። ይህም የሶስተኛው ዓለም ጦርነት ዋዜማ ለመሆናችን ምልክት ሊባል ይችላል። አርማጌዶንን ያስንቃል የሚባልለት ዘመቻ በእስራኤልና ኢራን መሀል ከተጀመረ ቀናት የተቆጠሩ ሲሆን በእነዚህ ጊዜያት ሚሳኤሎች ያለ ፋታ እየተወነጨፉ ነው። ሚሳኤል መከላከያዎች ያለ ረፍት እየተከላከሉ ነው። የሌሊቱ የኢራን የበቀል ጥቃት ግን እንዴት ሊሆን ይችላል ያስበል ሆኗል። ኢራን በዚህ ልክ በእስራኤል የአየር ክልል ውስጥ መገማሸሯ ጥያቄን አጭሯል። ውድ የቻናላችን ቤተሰቦች ቴላቪቭን ያደባዩት የኢራን አስፈሪ ሚሳኤሎች የትኞቹ ናቸው? በዚህ ልክ የእስራኤልን አየር ክልል እንዴት ሰው ሊገቡ ቻሉ? እስራኤልስ ለምን መከላከል አቃታት የሚለው እንቆቅልሽ ሆኗል። እሳት እንደ ዝናብ ሲዘንብ አደረ። ኢራን የሚሳኤል በረዶ ቴልአቪቭ ላይ አወረደች። የተፈሩት የቴህራን የሚሳኤል መንጋዎች ጽዮናዊቷን አገር አጥለቀለቁ። ኢያቶላህ እንደዛቱት አይሁዳዊቷን አገር ደብድበዋል። አሜሪካ ሰራሾቹ የእስራኤል አይረንዶም የሚሳኤል መከላከያዎች ኢራንን ለመከላከል ሰነፉ። የኢራን ሚሳኤሎች በቴልአቪቭ ሰማይ ሲገማሸሩ የእስራኤል መከላከያ ስርዓት እንደ ቄጠማ ሆነ። ኔታናሁ ቀይ መስመሩ ተጥሷል ሲሉ ከባባድ ድብደባዎችን እየፈጸሙ ነው። የጥንቷ ፋርስም የዋዛ አልሆነችም። ከትናንት በስቲያ ጥልቅ እንቅልፍ ውስጥ ሳለች በእስራኤል የአንበሳ ደቦል ኦፕሬሽን ከፉኛ የተደበደበችው ኢራን በቀሌ ከፋ ይሆናል እንዳለችው የከፋ በትሯን ቴል አቪቭ ጀርባ ላይ አሳርፋለች። ኢራን ቆመጥ፣ የቴል አቪቭ ጀርባ ቆስሏል። የቴሔራን ምት የቆጠቆጣቸው ጽዮናውያን ኢራን ላይ አጸፋ ለመውሰድ ቀናትን ወይም ሰዓታትን አልጠበቁም። የፋርስ ሚሳኤሎች እስራኤልን ባቆሰሉ ከደቂቃዎች በኋላ ከባባት ድብደባዎችን ወደ ኢራን እየፈጸመች ነው። ድብደባው አልቆመም። ሁለቱም አገራት አየር ላይ ተናንቀዋል። ሚሳይሎችና ጸረ ሚሳይሎች ፋታተዋል። ያለ ረፍት ካፎ ሙዛቸው እሳት እያፈለቁ የማያቋርጥ እቶን እያዘነቡ ናቸው። በዚህ መሃል ሦስተኛው የዓለም ጦርነት ከቋፍ ላይ ሆኗል። እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ጦርነት ቀጥሏል። በሁለቱ ሀገራት ውስጥ የአየር ጥቃቶችና ፍንዳታዎች ተከስተዋል። ኢራን የአጸፋ ሚሳይሎችን ወደ እስራኤል በመተኮስ በቴላቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ ቴራን ውስጥ ፍንዳታዎች ተሰምተዋል። የኢራን የበላይ መሪ አያቶላህ ሃሚኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቃት ዝተው ነበር። እንደ ዛቱትም አድርገውታል። ትናንት ኢራን ቴላቪቭን የደበደበችው በባለስቲክ ሚሳይል ነው። ወታደራዊ መረጃዎች እንደሚጠቁሙት ኢራን ሚሳይሎችን የምታመርት ባቸው ሚሳኤል ከተሞች የሚባል ስፍራ አላት። እነዚህ የሚሳኤል ከተሞች ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያ ሲሆኑ መጠነ ሰፊ በሀገሪቱ ተራራማ አካባቢዎች በሚገኙ ሸለቆዎች መካከል የተገነቡ ናቸው። ባለስቲክና ክሩዝ ሚሳኤል ለማከማቸትና ለመተኮስ ይውላሉ። ሰው አልባ አውሮፕላኖችንና የአየር መቃወሚያ መሳሪያዎች ይገኙባቸዋል። የኢራን ኮማንደሮች እንደሚሉት እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ። እነዚህ ሚሳይሎች የሚገኙባቸው ቦታዎች በግልጽ አይታወቁም። በይፋ ስለ እነዚህ ቦታዎች ተነግሮም አያውቅም። በትናንትናው ዕለት ወደ ቴላቪቭ የተተኮሱት ሚሳይል ከእነዚህ የሚሳይል ከተሞች እንደተነሱ ተዘግቧል። ኢራን ከህባር ሸካን፣ ሐጂ ቃሲም፣ ኢማድ፣ ሰጅል፣ ቃዳር ኤች እና ፓቬህ የተባሉ ሚሳይሎች አሏት። ራሷ የምታመርታቸው ሚሳይሎች ሲሆኑ እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ አገሮችን ኢላማ ማድረግ እንደሚችሉ ይነገራል። ታማኒ የሆኑ ወታደራዊ ሪፖርቶች እንደሚያስረግጡትም ከ3000 በላይ የሚሆኑት የኢራን ሚሳይሎች እስከ 2500 ኪሎ ሜትር ድረስ ይወነጨፋሉ። ከእነዚህም መካከል አንዱ ኢማድ ባለስቲክ ሚሳይል ነው። ኢማድ ባለስቲክ ሚሳይል ኢራን በትናንትና ዕለት በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች አንዱ ነው። ከኢራን እስከ እስራኤል ያለው እርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ ሶሪያና ጆርዳንን አሻግሮ ነው ነው። ባህር አቋርጦና ሶስት አገሮችን ተሻግሮ ቴላቪቭ የደረሰው ይህ ኢማድ ባለስቲክ ሚሳኤል እስራኤል ላይ ከባድ ኪሳራ አድርሷል። ሰዎችም ተገድለዋል፣ ቆስለዋል። ሰማይ ጠቀስ የእስራኤል ህንፃዎችም በደቂቃዎች ውስጥ ወደ ፍርስራሽነት ተቀይረዋል። አሜሪካ ሰራሹ የእስራኤል አይረን ዶም ሚሳኤል መከላከያ ይህን ባለስቲክ ሚሳኤል ለማክሸፍ አልቻሉም። ይህም የኢራንን ሚሳይሎችን ጥንካሬ አጉልቶታል። እስራኤል በርካቶቹን ሚሳይሎች አከሸፍኩ ብትልም ጉዳቱ ግን ከፍተኛ እንደሆነ ከቴል አቪቭ የሚሰራጩ ምስሎችና ቪዲዮዎች አመላክተዋል። ኢራን ወደ እስራኤል በተኮሰቻቸው ሚሳይሎች ተጎድተዋል የተባሉ አርባ ያህል ሰዎች ወደ ሆስፒታል መግባታቸውና ከመካከላቸውም ሁለቱ በጽኑ መጎዳታቸው ተዘግቧል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባለስቲክ ሚሳይሎችን ሲተኩስ የእስራኤል ጦር ሰራዊት ደግሞ ሚሳይሎቹን ማክሸፉን አስታውቋል። የእስራኤል የመከላከያ ኃይል እስራኤል በአራት ዙሮች በመቶዎች የሚቆጠሩ ባለስቲክ ሚሳይሎችን ወደ እስራኤል ማስወንጨፏን አሳውቋል። የእስራኤል ጦር አብዛኞቹን ሚሳይሎች ወደ ሀገራቸው ድንበር ሳይገባ ማክሸፉን ሲገልጽ፣ የተወሰኑት ብቻ የእስራኤልን የአየር መከላከያ አልፈው ጉዳት ማድረሳቸውን ገልጸዋል። እስራኤል በኢራን ጥቃት አራት ሰዎች እንደተገደሉባትና ከሰባ ሰዎች በላይ እንደቆሰሉባት ገልጻለች። እስራኤል ከኢራን የሚፈጸምባትን ጥቃት እየመከተችም ትናንት ምሽት በኢራን ላይ ድጋሚ ጥቃት ትፈጽማለች። ኢራን በእስራኤል ጥቃት 78 ሰዎች እንደተገደሉባትና 320 ሰዎች እንደቆሰሉባት አሳውቃለች። ይህ በእንዲህ እንዳለ አሜሪካ እስራኤልን ሚሳይሎቹን በማክሸፍ ማገዟ ሲዘገብ የቀጠናዋ ሀገር ጆርዳን ሚሳይሎቹን በማክሸፍ ምንም ሚና እንዳልነበራት አሳውቃለች። ኢራን በሚሳይሎቿ የእሳት በረዶ አዝንባለች። እስራኤልና አሜሪካ ከዚህን ቀደም የኢራን ሚሳይሎች አቅም እንደሚባለው አይደለም ቢባልም የሌሊቱ ጥቃት ግን የኢራን የሚሳይል አቅም ምን ደረጃ ላይ እንዳለ እያሳየ ሆኗል። ከ በላይ ሚሳይሎች እንዳሏት የሚነገርላት ቲራን የባለስቴክ የሃይፐርሶኒክ እና ከሮዝ ሚሳይሎች ባለቤት ናት። እነዚህ ሚሳይሎች በአየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማዎችን በትክክል በመምታት በሚሸከሙት የጦር አረር እና በሚያካልሉት ርቀት የተለያዩ ናቸው። ሀገሪቷ የታጠቀቻቸው ባለስቲክ ሚሳይሎች ከምድር ከባቢ አየር ውጭ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግ ከፍተኛ አቅም እንዳላቸው ይነገርላቸዋል። ዲፌንስ ኢንተለጀንስ ኤጀንሲ ባወጣው መረጃ የቴህራን ባለስቲክ ሚሳኤሎች ከ300 እስከ 2400 ኪሎ ሜትሮችን የመንዘግዘግ አቅም አላቸው ይላል። ከነዚህ ውስጥ ሻሃብ 3 የተባለውን እስከ 2000 ኪሎ ሜትር የሚወነጨፈው ሚሳኤል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዘን የጦር አረር ይሸከማል። በተጨማሪም ሻሃብ 1፣ ፋታህ፣ ሻሃብ 2፣ ዘውልፍ ዛሃር እና ኪያም የተባሉ እስከ 1750 ኪሎ ሜትር ድረስ የሚወነጨፉ ባለስቲክ ሚሳይሎችን በጦሯ ውስጥ አካታለች። ኢራን ከባለስቲክ ሚሳይሎች በተጨማሪ የሃይፐርሶኒክ እና ክሩዝ ሚሳይሎችን በማምረት በሚደረገው ፍክክር ውስጥ ያላት ተሳትፎ ቀላል የሚባል አይደለም። ፋታህ አንድ የተባለው የሃይፐርሶኒክ ሚሳይል በእነዚህ ውስጥ የሚጠቀስ ሲሆን ከድምፅ ፍጥነት በአምስት እጥፍ 6100 ኪሎ ሜትር በሰዓት እንደሚምዘገዘግ ይነገርለታል። ከዚህ ባለፈ ኢማድ አንድ እና ሲጅል የተባሉ ከ1500 እስከ 2500 ኪሎ ሜትር እርቀት የሚጓዙ ሚሳይሎችን በማምረት ላይ እንዳለች ወታደ መረጃዎችን የሚያወጡ ተቋማት አመላክተዋል። ወታደራዊ ተንታኞች ኢራን እያመረተቻቸው የሚገኙ አዳዲስ ሚሳኤሎችና በቀድሞዎቹ ላይ እያደረገች ያለችው ማሻሻያ እስራኤል የአየር መቃወሚያ ቴክኖሎጂዎቿን እንድትፈትሽ የሚያደርግ ነው ብለዋል። በእርግጥም የትናንት ሌሊቱ የኢራን ጥቃት እስራኤል ቆም ብላ እንድታስብ የሚያስገድድ ነው። የሚሳኤል መከላከያዋን መመርመር እንዳለባት ወታደራዊ ተንታኞች አበክረው እየጠየቁ ይገኛሉ። ቴላቪቭም የሌ የሌሊቱ ጥቃት አስተምሯት ራሷን መመልከት እንደምትጀምር የሚጠበቅ ነው።